በዛሬው የመለኛ ቪዲዮ ቶሎ የሚደርስ የፓስታ አሰራር አሳያችኋለሁ። ትንሽ ግብዓቶች የሚዘጋጅ ስለሆነ ሁላችሁም በየቤታችሁ እንድትሞክሩ ትጋብዛችኋለሁ። የዛሬውን ፓስታ ለማዘጋጀት ከምንጠቀማቸው የግብአት አይነቶች መካከል ሁለት ሺሪ ሚሪ የተከተፈ ቀይ ሽንኩርት፣ ቀይ ሽንኩርቱን ረዘም አድርጋችሁ በቀጫጭኑ መክተፍ እንዳዘነጉ። በቀጫጭኑ ስትከትፉት ሲታይ ከማማሩ በተጨማሪ ቶሎ እንዲበስልላችሁ ያግዛችኋል። አንድ አረንጓዴ ቃሪያ የምታዘጋጁት ፓስታ ትንሽ ቃጠል እንዲያደርግ ከፈለጋችሁ ቃሪያውን ከነፍሬው መክተፍ ይኖርባችኋል ስድስት ፍሬ በቀጫጭኖ የተከተፈ ነጭ ሽንኩርት ፓስታውን ልዩ ጣዕም ከሚሰጡት ግብዓቶች መካከል ነጭ ሽንኩርት አንዱ ስለሆነ ብትጨምሩበት መክራችኋለሁ አንድ ተለቅ ያለ ፍሬው የወጣለት ቲማቲም ቲማቲሙን ከነፍሬው መክተፍ ከፈለጋችሁ እሱንም ማድረግ ትችላላችሁ አንድ ቱና። ቱናውን ከመጠቀማችሁ በፊት የቱናውን ዘይት በደንብ አጥለላችሁ ማውጣት እንዳዘነጉ። ከእነዚህ ግብዓቶች በተጨማሪ አራት አይነት የማጣፈጫ ቅመሞችን እንጠቀማለን። የማጣፈጫ ቅመሞቹን አይነት ቪዲዮውን እየሰራሁ ነግራችኋለሁ። ከእነዚህ ግብዓቶች በተጨማሪ በቤት ውስጥ ካላችሁ ሁለት የሾርባ ማንኪያ ሶይ ሶስ ከላይ ብትጨምሩበት እመክራችኋለሁ። አስቀድመን ፓስታችንን እንቀቅላለን። ፓስታውን ለመቀቀል አስቀድማችሁ ውሃ በጨው ታፈሉና የፓስታው ማሸጊያ በሚያዘው መሰረት ትቀቅሉታላችሁ። ዛሬን የምጠቀመው የፓስታ ዘር ስፓጌቲ ሲሆን ነገር ግን እናንተ ሌሎች የፓስታ ዘሮችን መጠቀም ትችላላችሁ። የጣዳችሁት ውሃ በደንብ ተፈለቅልቀው ሲፈላ ስፓጌቲያችሁን ትቀቅላላችሁ። የፓስታ ዘሮች ሲቀቀሉ ከላይ ዘይት የማትጨምሩበትን ምክንያት የምታውቁ ካላችሁ አስተያየት መጻፊያው ላይ ጻፉልኝ። ፓስታችሁ በሚገባ ተቀቅሎ ልክ ልታወርዱት ስትሉ ከላይ የተወሰነ የፓስታ ውሃ ትቀንሱላታላችሁ። የፓስታ ውሃው ስልሱን ለማወፈር እንዲሁም ለስለስ ለማድረግ በኋላ ላይ ያግዛችኋል። አሁን ፓስታችሁን በማጥለያ ታጠሉትና ታስቀምጡታላችሁ። ረጅም ሰዓት አስቀምጣችሁት በጣም እርስ በራሱ ከተያያዘባችሁ ከላይ መልሳችሁ የፈላ ውሃ ማፍሰስ ትችላላችሁ። አሁን ሰፋ ያለ መጥበሻ አዘጋጅታችሁ የፓስታ ስልሱን ታዘጋጃላችሁ። ይህ ምስሉ ላይ የምትመለከቱት መጥበሻ እንዴት እንዳሟሻውት መማር የምትፈልጉ ከሆነ እዚሁ ገጻችን ላይ ታገኙታላችሁ። አስቀድማችሁ አራት የሾርባ ማንኪያ ዘይት ታግሉና ከላይ ነጭ ሽንኩርት ጨምራችሁ ሞቅ ሞቅ ታደርጉታላችሁ። በጣም የፈጠጠ ነጭ ሽንኩርት የማትወዱ ከሆነ እዚህ ጋር አስቀድማችሁ ቀይ ሽንኩርቱን ጨምራችሁ፣ ቀይ ሽንኩርቱን አስቀድማችሁ በደንብ ትጠብሱትና ትንሽ ከተጠበሰላችሁ በኋላ የደቀቀ ነጭ ሽንኩርት ከላይ ማድረግ ትችላላችሁ። ነጭ ሽንኩርቱ ተጠብሶ ልክ ቀለሙን መቀየር ሲጀምር ከላይ ያዘጋጃችሁትን ቀይ ሽንኩርት ጨምሩና በደንብ ታቀላቅሉታላችሁ። የመለኛን የዩቲዩብ ገጽ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉልን። እንዲሁም በየጊዜው የምንለቃቸው ትምህርታዊ ቪዲዮዎች እንዲደርሷችሁ የደውል ምልክቱን መጫን እንዳዘነቁ። የተለያዩ የፈረንጅ እንዲሁም ያበሻ ምግቦችን መማር የሚፈልጉ ወዳጅ ዘመድ ጓደኞች ካሏችሁ ይህን የመለኛ ገጽ አጋሩልን። ከሌሎች የመለኛ ማህበራዊ ድረገጾቻችን ላይ ከመጣችሁ እዚኛው የመለኛ ገጻችን ላይ ቪዲዮዎች ረጋ ብለው ሳይፈጥኑ ከሰፊ ገለጻ ጋር የምታገኙበት ገጽ ነው። ስለዚህ ስለ መለኛ ምግቦች ሰፊ ገለጻ የምትፈልጉ ከሆነ ሁልጊዜም ቢሆን የዩቲዩብ ገጻችንን ምርጫችሁ አድርጉ። ሽንኩርቱ ተጠብሶ ሙሉ ለሙሉ ቀለሙን መቀየር ሲጀምር ከላይ ከትፋችሁ ያዘጋጃችሁትን ቲማቲም ትጨምራላችሁ። እዚህ ጋር አንድ አማራጭ ከቲማቲሙ በተጨማሪ የቲማቲም ድልህ ከላይ ማድረግ ትችላላችሁ። የምታዘጋጁት ስልስ ደግሞ የበለጠ እንዲወፍርላችሁ ከፈለጋችሁ ተጨማሪ ቲማቲም ብታደርጉበት እመክራችኋለሁ። ቲማቲሙ ከጠበሳችሁት ሽንኩርት ጋር በደንብ ከተቀላቀለላችሁ በኋላ ከላይ ሁለት የሾርባ ማንኪያ ሶይ ሶስ ታደርጉበታላችሁ። ይህን ሶይ ሶስ የት እናገኘዋለን? የት ነው የምትገዛው ላላችሁኝ፣ ሶይሶስን ብዙውን ጊዜ በጣም በቅናሽ የምታገኙት መርካቶና ቦሌ ጃፓን ገበያ ላይ ነው። ሶይሶሱን በተለያየ አማራጭ እንደ ልብ እዚህ ቦታዎች ላይ ታገኙታላችሁ። የተለያዩ የሩቅ ምስራቅ ምግቦችን ስታዘጋጁም መጠቀም ትችላላችሁ። ሶይሶሱን ምን አይነት ምግቦች ላይ መጠቀም እንዳለብን ከዚህ በፊት የሰራሁላችሁ ምግቦች ላይ መመልከት ትችላላችሁ። አሁን የማጣፈጫ ቅመሞችን በቡና ማንኪያ ልኬት ግማሽ ቀረፋ፣ ግማሽ ጥቁር ቁንዶ በርበሬ እና ግማሽ ሮዝመሪ ተጠቅሜያለሁ። ከቅመሞቹ በተጨማሪ አብሬ አንድ ቁንጥር ጨው አስገብቼበታለሁ። እዚህ ጋር የዘረዘርኩላችሁን እያንዳንዱን ቅመሞች በቤት ውስጥ በቀላሉ እንዴት እንደምታዘጋጁት መማር ከፈለጋችሁ እዚሁ ገጻችን ላይ ታገኙታላችሁ። ከናንተ የሚጠበቀው መለኛ የሚለውን ቃል በማስቀደም የምትፈልጉትን አይነት ቅመም መጻፍ ነው። ቅመሞቹን በደንብ ካቀላቀላችሁ በኋላ ከላይ አንድ ዘይቱ የወጣለት ቱና ታደርጋላችሁ። ቱናውን ከነ ዘይቱ የምትጨምሩት ከሆነ የጨው መጠኑ ትንሽ ከፍተኛ ሊሆንባችሁ ስለሚችል የምትጨምሩትን የጨው መጠንና የሶይሶስ መጠን መቀነስ ይኖርባችኋል። ምስሉ ላይ እንደምትመለከቱት ስልሳችን ቆንጆ ሆኖ እየተዘጋጀልን ይገኛል። ስልሱን የበለጠ ለማወፈር ቅድም የቀነሳችሁትን የፓስታ ውሃ ከላይ ትጨምሩና ከስልሱ ጋር በደንብ ትቀላቀሉታላችሁ። የጨመራችሁትን የፓስታ ውሃ ከስልሱ ጋር በደንብ ከቀላቀላችሁት በኋላ ከላይ ቃሪያውን ትጨምራላችሁ። እዚህ ጋር ከቃሪያው በተጨማሪ ፓስታው ትንሽ ቃጠል እንዲያረግ ከፈለጋችሁ ባለፈው ያሳየኋችሁን የቀይ ቃሪያ ዱቄት ከላይ ማድረግ ትችላላችሁ። አሁን ቀቅላችሁ ያዘጋጃችሁትን ፓስታ ከላይ ትጨምራላችሁ። ፓስታውን ከጨመራችሁ በኋላ እንዳይቆራረጥባችሁ ቀስ እያላችሁ በሰፊ ማማሰያት ቀስ እያላችሁ ታገላብጡታላችሁ። እኔ ዛሬ እየተጠቀምኩት ያለሁት የፓስታ ዘር ስፓጌቲ ይባላል። ይህን ስልስ እናንተ ከፈለጋችሁ ከመኮረኒ ጋር እንዲሁም ከፔኔ ጋር መሞከር ትችላላችሁ። አሁን ፓስታችን ዝግጁ ሆኗል። አሳምረን ደግሞ እናቀርባለን። ይህን ፓስታ ከዚህ በፊት ባሳየኋችሁ ዳቦ፣ ድርቆሽ፣ ቂጣ እንዲሁም ፓስታ በእንጀራ የምትወዱ ከሆነ በእንጀራ ማቅረብ ትችላላችሁ። ተጨማሪ ፈጣንና ቀላል የፓስታ ምግቦችን መማር የምትፈልጉ ከሆነ እዚሁ ገጻችን ላይ ታገኛላችሁ። ከፓስታው በተጨማሪ የተለያዩ የሩቅ ምስራቅ የኑድል አሰራሮችን መማር ከፈለጋችሁ እነሱንም እዚሁ ገጻችን ላይ ታገኛላችሁ። በአትክልት በዶሮ እንዲሁም በስጋ የተሰሩ ኑድሎችን ከሰፊ ማብራሪያ ጋር እዚሁ ገጻችን ላይ አስቀምጠንላችኋል። ቀለል ያለ ፓስታ እንግዲህ በቤት ውስጥ እንዲ ነው የምታዘጋጁት። ሁላችሁም በየቤታችሁ እንደምትሞክሩት ተስፋ እናደርጋለን። ከሞከራችሁት ደግሞ የመለኛ የቴሌግራም ግሩፕ ላይ ፎቶ እያነሳችሁ ላኩልን። የላካችሁት ፎቶ ላይ ሐሳብ እንዲሁም አስተያየት ካለን እንሰጥበታለን። ቴሌግራም ላይ መለኛ ግሩፕ በሚል የመጠቀሚያ ስም ታገኙናላችሁ። በመለኛ ገጽ ሌላ እንድናሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ እንደተለመደው አስተያየት መጻፊያው ላይ ጻፉልን። የዛሬውን ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።